ወንዶች ዛሬ መተናል። እንግዲህ እስኪ ዛሬ አብረን እንውላለን ብዬ የማደርገውን ከጧት ጀምሬ የምሰራውን ደግሞ ዛሬም ላጋራችሁ መጥቻለሁ። እናንተም መከታተላችሁን እንዳትረሱ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንግዲህ አብራችሁን ዋሉ፣ ተከታተሉ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴናችሁ? እንግዲህ ከጧት ተነስቼ የማደርገውን ላሳያችሁ። ይሄ ነው እንግዲህ እስኪ እኔ የማደርገውን ተከታታሉ እናንተም እዚህ ጋ ልብስ እያጣጠፍኩ ነው። የዘበራረቃል ግድ ነው ልብስ ከተጸዳ አንድ ቀን ከዋለ ምናምን ማታ ላይ ዝብርቅርቁ ነው የሚወጣው። የታወቀ ነው እንግዲህ እሱን ደግሞ ወደ ዝብርቅርቅ አርግተው ወደ ደግሞ ወደ ጽዳት ይልቀችዋል። ይሄ ነውና እንግዲህ እዚጋ ጋር እያነሳሳሁ ነው እምትን ልብሶች እዚጋ አልጋ እያጸዳሁ አልጋውን እያረገፍኩ እያነጠፍኩ ነው እዚህ ጋር የምታዩት የአልጋውን ልብስ አንስተን እታች መሬት ላይ ነው የምንተኛው። ከአልጋው የሚመቸው መሬት ነው እና እናንተስ፣ እስኪ ነገሩ ከአልጋ እና ከመሬቱ ነው የሚመቸው? መሬቱ በጣም ነው የሚመቸው። እና የአልጋ ልብሱን አንስተን ላይ ነው ያደረግነው። እንግዲህ የምታዩት ከአልጋ ልብሱን አንስቼ እዚህ ጋር ነጠፍኩት። ፍራሽ ነው የምንተኛው። በጣም ነው የሚመቸው። እናንተ እስኪ የምትላላችሁ መሬት የሚመቻችሁ እኛም እንደዛ ነው የምናደርገው ብላችሁ እስኪ ኮሜንት አድርጉ። መሬት በጣም የሚመቸው ከአልጋው እና እና እዚህ ጋር ደግሞ አልጋ ከታች አንጠፍ ሙቀት ነው ብርድ የለም። እና ከታች አርግተን ተኝተንበት ነው እዚ ጋ አልጋን እንግዲህ አልጋን አንጥፌ ጨረስኩኝ። እዚ ጋ ደግሞ እየተኛንበት ኒወድ ከላይ ምናምን የለዋበት ነውን እያጣጠፍኩ ነው እያችሁት ዝብርቅርቁ ነው የሚወጣው ትላላችሁ ት የሆነ ስታጸዱ ደስ ይላል። ጽድት ብሎ ስታየት በጣም ክፋ ብሎ ስታዩ ደስ ይላቸዋል። ደግሞ ልታጸዱ ስትሉ ዘቤተቀቅ ብሎ ስታየት ወይ ይላችሁ ላላችሁ ድክም መደልባቸውን የሚለው እና እንደምታየት እንግዲህ አልጋይና ጥፍ ጨርሽ፣ እዚጋ ፈራሹ ነው ምናምን ትራስ ልብሱን አልጋ አልጋ ላይ እያደረግኩ ነው። ምክንያቱም ያው መጠረግ ምናምን ፏ ማለት አለበት። እዚጋ እያደርግኩ ነው። ራሴናሙኝ እንግዲህ ራሴን ጠበቅ እያደርግኩ ነው። ሰው ወገብ ጠበቅ ያደርጋል፣ እኔ ትራስ ጠበቃ አድርገው እዚ ጋ ደግሞ መስታወት እያየው ማለት እማደርገው ማደርገው ልዩ ዝም ብላችሁ ሰው ቤት እያዘዳ መስታወት እዚ እዚ ጋ መላለሳሉ። ማደርገው እኮ ፍራንተም ጠፍቶ ነው ምንድን ነው ብሩሹ መመላለሰ እዚጋ የምታየው ደግሞ ሪሲቨር ማስቀመጫ ነው። ግርግዳዋ ሳይበሳ ሪሲቨር ማስቀመጫ ናት። እንደምታየው እዚ ጋ እየወለወልኩ ወለውላትን ማለት ነው። እዚ እዚጋ ደግሞ እንግዲህ ፍራሹ ምናምን እያረጋገፍኩ ነው በነገራችን ላይ አረጋግፌ አለሁኝ ካሜራ ውስጥ ስላላስገባው ነው ምክንያቱም ያው ይረዝማል ብዬ ነው ከላይ ከላይ አራግፌ ልብሶቹን አደረግኳቸውና ልብሱን ሳለብስ ነው እያያችሁት ያላችሁት አታረግፊው ሞ የበላችሁ ጥያቄ እንዳታመጡ ብዬ ነው አደራ አራግፌዋለኝ ይህንን አራግፌዋለሁ እንግዲህ ትራስን እንግዲህ ፍራሽን ዚጋ እያለበስኩ ነው እንግዲህ ከአልጋ ማንጠፍ ወደ ፍራሽ ማንጠፍ ገብቼላችኋለሁ። እናንተም ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ ቤተሰብ እየሆናችሁ ነው። አመሰግናለሁኝ እንግዲህ አፐረታቱኝ። እዚህ ጋር ፍራሹን አንጥፌ ጨርሼ እየጠራረኩ ነው እንደምታየ። እንግዲህ ሴት የሴት መቤት የምትባለው ቀን ሙሉ የምሰራው ቤት ተንስታ ቁሰራለ ቤት ታጽዳለ፣ ከዛ ቃታት ባለሽ ከዛ በጣም ብዙ አለ። ወይኔ ቤት የሚወሉ ሰው ቁጭ ብሎ ነው ይባላል ነው አይደለም? በጣም ድካም አለው እና የቤት እመቤቶች እንኳን ጥናቱን ይስጣችሁ፣ ውበት ናችሁ። በጣም እዚ ጋ ትራሴ ልደረድር ነው እንግዲህ ጠራርክ የጨረስኩኝ ጠራስ እየጠራረኩ ነው እንደምታዩት፣ እያያችሁት። ምክንያቱም ያው ፍራሽ ከተነጣጠፈ ከተጠራረገ በኋላ ግድ ነው ፍራሽ ትራስ መደርደር። ትራሶችን እየደረደርኩ ነው እንደምታዩት፣ እንግዲህ እያያችሁ ነው። እናንተስ እቤት ሁላችሁ ምን ምንድን ነው የምትሰሩት? ምንድን ነው ስራችሁ? የስራችሁ የምትሰጡት ያው ቤት ሰው ሲኖር ይህን ስሩ ስራ እንባባላለን፣ ወይ ሙሉ ስራ ነው የምትሰሩት? የቤት ከቤት ስራና እና ከውጭ ስራ ማንኛው ነው የሚመቸውም ድካም ሚስለለው የቱ ነው? እስኪ እናንተ ምን ትላላችሁ? እዚህ ጋ ትራስ እየቀያየርኩ ነው ያው ትልቅና ትንሽ ስለሆነ የሚመቸው ቆንጆ የሚያምረው ላይ ታመቻችሁታላችሁ እንደዛ እያደረኩ ነው። እዚህ ጋር እንደት ራሶችን ሳድርግ ደስ ይለኛል። ዝብርቅርቅ ደግሞ ሲል ድክም ነው የሚያደርገው። ዝብርቅርቅ ብሎ ስታዩት ድክም ነው እና የሚያደርገው። እናንተስ ቀን ሙሉ እንደ እንደ ላላችሁ እነ ብላ ስታምራ ዝብርቅርቅ ብሎ ደግሞ ያምራ ይሄ ልብ ድክም ነው የሚያደርገው። ዝብርቅርቅ ብሎ ስናዩ እዚ ጋር ደግሞ ከቤት ጽዳት ደግሞ ወደ ቃጠባ ትላላችሁ። አንበሳ ጋር ነኛ ለወንድኛው ተገዳዳሉ። እዚህ ጋር እንትን እያደረግኩ ነው፣ ስኒዎች ምናምን እያጣጠቡ ነው እንደምታዩት። ቡና ጧት ጠጣችሁ ነው እንዳትሉ፣ አይደለም ማታ የተጠጣበት ነው። ማታ የተበላበት የጠጣበት ጧት ነው የምታጣጠበውና እዚህ ጋር ብርጭቆውንና ስኒዎቹን ለብቻ እያደረግኩኝ እያጣጠፉ ነው እንደምታዩት። ወይኔ ለራሱ ቪዲዮ ሳየው እንደዚህ ሰርቻለሁ እንዳልኩኝና ወይዝነኛ ትላላችሁ ለማንኛው እያጸዳሁ ነው። ከቤት ጽዳት ወደቃ አጠባ እያያችሁ ነው እንግዲህ ፏፏፏ እያደረግኩ ነው። በቃ ዛሬ አንደኛ ቤት ብታዩት ከሚስ ስለሆነ ያው ለዛ ነው የተጠጣው ቡና ምናምን። እንጠጣለን ከሚስ ምናምን ቡና ማለት ነው ማታ ላይ። ደስ ይላል ድባቡ። እዚጋ እያጠጥብኩ እየጨረስኩ ነው እንግዲህ ቀይን እንትኖቹን ብርጭቆቹ ምናምን ለብቻ አርጌ ለብቻ ነው የማደርጋችሁ እና ብርጭቆች እና ሲኒዎችን ለብቻ አድርጌ ያው እንግዲህ ሁለት ማለቅለቂያ አይደለም ውሃ ደግሞ በእጅ ነው የምናለቀልቀው ብላላችሁ እንግዲህ እዩ። ምን እንደማደርግ፣ ዝ ብላችሁ እዩ፣ እዩ። እንግዲህ እዚህ ጋር ማለት እዩኛ ያልኳችሁ ምን እንደው ታቀላችሁ ውሃ ከየት እንደማደርግ እንዳሳያችሁ ብዬ ነው ማለት ነው። እዩ እንግዲህ በጆክ ነው ውሃ የለም። ውሃ የለችም። ውሃ የለች። ውሃ ብኖርማ ከዛ አልጠልቅም ነበር። ያው እየጠለቅኩ ነው፣ ማጸዳው ማለቀልቀው ማለት ነው። ሁለ አንድ እንትን ነውና ቀማጠቢያው ላይ እሱ ላይ አጥቤ እሱ ላይ ነው ማለቀልቀውና ደግሞ በጆክ ነው። አያችሁት? ውሃ የለችም። የኢትዮጵያ ነገር ውሃ ችግር ነው፣ ፕሮብሌም ውሃ እላችኋለሁኝ። እንግዲህ ብርጭቆችን እንግዲህ እንደዚህ አርጌ አጣጥቤ እንግዲህ አልጨረስም እንደምንድን ነው ብዛቱ እኔ ለራሱ በዛብኝ እኮ። ምንድነው? እስኪ ቶሎ ጨርሽ ሶፊያ። እኔ ለራሱ ብዙ አጥቢያለሁ እንዳልኩኝ እዚህ ጋር ደግሞ ሳህኖቹ ከምንም በላይ ደግሞ ማጠብ በሚያስተለም እንደው ታውቃላችሁ ብረት ድስት ነው ወይ እዚህ ጋር እንግዲህ ሳህን እንትኖችን ብርጭቆችን ምናምን ጨራርሽ። እዚህ ጋር ሳህኖችን እያጠብኩ ነው። ያው ግድ ነው እቤት ካዋልኩኝ የምን ብረት ድስት የምን አይቀርም ጤም ብትወጅም ግድ ነው ትላላችሁ፣ ግድ ነውና ብርጭቆ ታጥቦ ብረድ ሳይታጠብ አይዋልም እና አይደውም እና እኔም ያው ማጠቤን ጀምሬ መጨረስ አለብኝ እና በወልበር ግዴ ብረት ዲስቴንም ሳህኖችንም ማጠብ አለብኝ። ያው እያጣጠብኩ ነው እዚህ ጋር። እኔ ራሱ እንደዚህ አጥሰርቻለሁ እንዳልኩኝ እኮ በቃ በቪዲዮ ሲደገፍ በቃ ብዙ ስራ እንደሰራ እናስተውላለን። በቪዲዮ ሳንቀርስ ግን እንደ ሁልጊዜ ማለት ነው የምሰራው ምናምን አልኩኝ። ስለዚህ ጎበዝነን ማለት ነው። የቤት እመቤቶች፣ የቤት የምትውሉ ሰዎች በጣም ጎበዝ ናችሁ፣ ጎበዝ ናችሁ ከምላችሁ በላይ ምክንያቱም ይሄ ሁሉ ስራ ሰርታችሁ ነው ምግብ አለ። ይሄ ብቻ አይደለም የሚሰራው፣ ምግብ መስራት አለ። ይሄን ከተጸዳደም ምግብ እንሰራለን፣ ከዛ የሰራንበት እናጥፋለን፣ ከዛ ምግብ እናቀርባለን፣ ከዛ ቡና አለ። ገባችሁ እንግዲህ፣ ይሄን ይመስላል። ይኸው እየጨራረስኩ ሁሉንም አጠቅቤ ፏፏፏ እያደረግኩ ነው። እና ምን ልላችሁ ነው የቤትም የቤቶች ጀግና ናችሁ በጣም ልጅ አላችሁ፣ በብዛችሁ ጀግና ጀግና ናችሁ። እውነት እኔ ልጅ ቢኖር ደግሞ በጣም ብዙ እቃ ነው የሚበዛው፣ ልጅ ብዙ ቢኖር ማለት ነው። አንድ ሁለት ሰው ልጅ አለ፣ ግን ልጅ ብዙ ቢኖር ከባድ ነው፣ ብዙ ነው እቃ የሚሆነው። እና ውዶቼ ቤት የምትውሉ ደግሞ እንዴት ነው የእናንተ አዋዋል? ሽክ ይበሉን። ሰብስክራይብ ላይክ እያደረጋችሁ ተከታተሉ። እንግዲህ እየጨረስኩ ነው መሰለኝ እኔም ሳስበው አልጨርስም እንያርጎ ነው እንግዲህ ውዶች፣ ይህን ይመስላ የቀን ውሎዬ። እንግዲህ ምሳ መስራት ደግሞ ለብቻ ነው ምሰራው። ይሄን እንግዲህ የዕቃ ማጠብ ቤት ማጽዳት ነው እና ከጠዋት ጀምሬ የሰራሁትን ቤት አዝርቼ ቃጥቤ ያለውን ነው።